ግንቦት 12 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በአመፀኞች ዳኝነት መከራከር ስለማይገባ እንግዲህ በሚነቅፉ ሰዎች ዘንድ ልትከራከሩ አትድፈሩ። ከጓደኛው ጋር በአመፀኞች ዘንድ ሊከራከር የሚችላለን? በደጋጎች ዘንድ አይደለምን? ከባልንጀራው ጋር ክርክር ያለው ቢኖርም በቅዱሳን ዘንድ ይከራከር። በሚነቅፉና በአመፀኞች ዘንድ ግን አይደለም። ቅዱሳን ሰውን ሁሉ እንደሚዳኙ አታውቁምን? እናንተ ሰውን ሁሉ የምትዳኙ ከሆናችሁ ይህን ትንሹን ነገር ልትዳኙ አይገባችሁምን? የዚህን ስ ዓለም ዳኝነት እተውትና በመላእክትስ እንኳ እንድንፈርድ አታውቁምን? ነገር ግን የዚህ ዓለም ክርክር ያላቸው ሰዎች ቢኖሩ በቤተ ክርስቲያን የተሸሙ የበታቸውን ወንድሞች ይሰይሟቸው። ይህንንም የምላችሁ ስዘልፋችሁ ነው። እንግዲህ ከመካከላችሁ ወንድማማቾችን ከወንድሞቻቸው ጋር ማስታረቅ የሚችል ሽማግሌ የለምን? ነገር ግን ወንድም ከወንድሙ ጋር ይካሰሳል፣ ይህም በማያምኑ ፊት ይደረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያው ጀምሮ ውርደት እንደሚሆንባችሁ ወቁ። እንግዲያማ እንዴት አትነጠቁም? እንዴት እሳትገፉም? አሁንም ቢሆን እናንተ አመፀኞችና ቀማኞች ናችሁ፣ እንደዚህም ወንድሞቻችሁን ትበድላላችሁ። መንግሥተ ሰማያትን ስለማይወርሱ ሰዎች። አመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ ወይም አመንዝራዎች ወይም ቀላጮች ወይም በወንድ ላይ ዝሙትን የሚሰሩ የሚሰሩባቸውም ቢሆኑ ሌቦች ወይም ቀማኞች ወይም ስካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሷትም። እንግዲህ እናንተ እንዲህ ስትሆኑ እነማን ናችሁ? ነገር ግን በጌታችን በኢየሱስ ክርስቶስም ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። አሁንም ተግዳሮቱን ተሸክመን ወደ እርሱ ወደ ከተማው ውጭ እንውጣ። በዚህ የሚኖር ከተማ ያለን አይደለም፣ የምትመጣውን እንሻለን እንጂ በእውኑ እንግዲህ በስሙ እናምን ዘንድ የከንፈሮቻችን ፍሬ የሚሆን የምስጋና መሥዋዕትን በየጊዜው ለእግዚአብሔር ልናቀርብ አይገባንምን? ነገር ግን ለድሆች መራራትን ከእነርሱም ጋር መተባበርን አትርሱ። እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና። መምህራንን ስለ ማክበር፣ ለመምህሮቻችሁ ታዘዙ፣ ተገዙላቸውም። ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደ መሆናቸው ይህን ሳያዝኑ ደስ ብሏቸው ያደርጉት ዘንድ ስለ ነፍሳችሁ ይታገላሉና። ይህም ስለ እኛ ትጸልዩ ዘንድ ይገባችኋል። ለሁሉ መልካም ነገርን እንደምትወዱና እንደምትሹ እናምናለን። ይልቁንም ፈጥኜ እንድመለስላችሁ ይህንን ታደርጉ ዘንድ አጥብቄ እለምናችኋለሁ። ቡራኬና ሰላምታ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችን ኢየሱስን ከሙታን ያስነሣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያድርጋችሁ። ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት። የመላእክት አለቃ ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃልን ሊናገር አልደፈረም፣ እግዚአብሔር ይገሥጽህ አለው እንጂ እነዚህ ግን የማያውቁትን በመሳደብ ይበድላሉ። አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው በቃየል መንገድ ሄደዋልና በዓለምም የአመጽ ዋጋም ተቃጥለዋልና በቆሬና በወገኖቹም ክህደት ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዛችሁ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ በነፋስ የተወሰዱ ውሃ የሌላቸው ደመናዎች፣ ፍሬ የማያፈሩ ሁለት ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች፣ የገዛ ነውራቸውን አረፋ እየደፈቁ ጨካኝ ባህር ማዕበል፣ ድቅድቅ ጨለማ ለዘላለም የተጣበቀባቸው የሚንከራትቱ ከዋክብት ናቸው። ከአዳም ሰባተኛ የሆነ ሄኖክ ስለ እነርሱ እንዲህ ሲል ትንቢት ተናገረ። እነሆ እግዚአብሔር በሁሉ ላይ ፈርድ ዘንድ ከአእላፋት ቅዱሳን መላእክት ጋር ይመጣል። ኀጣንን ሁሉ ስለ ኀጢአታቸው ሥራ ሁሉ ከዳተኞችንና ኀጢአተኞችንም የማይገባውን ቃል ሁሉ በእርሱ ላይ ስለ ተናገሩ ይዘልፋቸዋል። እነዚህ እንደ ምኞታቸው እየሄዱ የሚያንጎራጉሩና ስለ እድላቸው የሚያጉረመርሙ ናቸው። እንዲረባቸውም ለሰው ፊት እያደሉ አፋቸው ትዕቢትን ይናገራል።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 ስለ ደጉ ሳምራዊ፣ ጌታችን ኢየሱስም መልሶ እንዲህ አለው፦ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። ሽፍቶችም አገኙት፣ ደበደቡት፣ አቆሰሉት፣ ልብሱንም ገፈው በሕይወትና በሞት መካከል ጥለውት ሄዱ። አንድ ካህንም በዚያች መንደር ሲወርድ ድንገት አገኘው አይቶም አልፎት ሄደ። እንዲሁም አንድ ሌዋዊ በዚያ ቦታ አገኘውና አይቶ እንደፊተኛው አልፎት ሄደ። አንድ ሳምራዊ ግን በዚያች መንገድ ሲሄድ አገኘው፣ አይቶም አዘነለት። ወደ እርሱም ቀረበ፣ ቁስሉንም አጋጥሞ አሰረለት። በቁስሉ ላይም ወይንና ዘይት ጨመረለት። በዚህም በአህያውም ላይ አስቀምጦ እንዲፈውሰው የእንግዶችን ቤት ወደሚጠብቀው ወሰደው፣ የሚድንበትንም አሰበ። በማግስቱም ሁለት ዲናር አውጥቶ ለእንግዳ ቤት ጠባቂው ሰጠውና በዚህ አስታምልኝ፣ ከዚህ የሚበልጥ ለእርሱ የምታወጣው ቢኖር እኔ በተመለስኩ ጊዜ እከፍልሃለሁ አለው እንግዲህ ሽፍቶች ለደበደቡት ሰው ከእነዚህ ከሦስቱ ባልንጀራ የሚሆነው ማንኛው ይመስልሃል እርሱም ምሕረት ያደረገለት ነዋ አለው ጌታችን ኢየሱስም እንግዲያውስ አንተም ሂድና እንደዚህ አድርግ አለው ስንክሳር ሊቀ መላእክት ቅዱስ ሚካኤል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ግንቦት 12 በዚሽ ቀን በኢየሩሳሌም ሀገር ወደ ሚኖር ነቢይ እምባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳሌ ወስድ ወዶ ተሸክሙ ሳለ ቅዱስ ሚካኤልም እንባቆምን ምግብን እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱበት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱም ከእኛ ጋር ይኑር ለዘላለሙ አሜን። እስክንድር ንጉሰ ኢትዮጵያ። በዚችም ዕለት ሃይማኖቱ የቀና የንጉስ በዕደ ማርያም ልጅ የኢትዮጵያ ንጉስ እስክንድር የእረፍቱ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ዮሐንስ አፈወርቅ። በዚህችም ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድሪያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ፣ የእናቱም ስም አትናሲያ ነው። እነዚህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎቹ በላይ ከፍ ከፍ ብሏልና ከዚህም በኋላ ገና በታናሽነቱ መነኮሰ የዚህንም የኃላፊውን ዓለም ጣም ንቆ ተወ ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስሊዮስ መንኩሶ ነበር በአንድነትም ተስማምተው ብዙ ትሩፋትን ሠሩ ወላጆቹም በሞቱ ጊዜ ከተወለት ገንዘብ ምንም ምንም አልወሰደም ለድሆችና ለምስኪኖች ሰጠ እንጂ ከዚያም በምንኩስና ሥራ በመጣመድ ፈጽሞ ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊው ጻድቅ ሰው ስሙ ሲሲኮስ የሚባል መነኩሴ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ አዋሪያትን ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊው ዮሐንስም ወንጌልን ሰጠው። እንዲህም አሉት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወዳንተ ተልኳልና እወቅ፣ እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህንን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሣጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደበረዶ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስንም ሲያዩ ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስንም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ተሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩኝ ነኝ አለ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ፣ ቃልህን ከጽንፍ እስከ ጽንፍ በአራቱ ማዕዘን ይዳረሳልና እልፈ አልፋትም ትምህርትህን ተቀብለው ትእዛዛትንም ሰምተው ወደ ፈጣሪያቸው ተመልሰው ይድናሉና። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፈ አልፋትም ትምህርትን ተቀብለው ትእዛዛትህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃነ አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማረጋቸው የሚያዝህንም ማድርግ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላታያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋርም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመትቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነት ባላቸው ትምህርቶቹና ተግዛዞቹ ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ግን የሚተላለፉትን ሁሉ ይገሥጻቸው፣ ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሥ አርካዲዮስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዴት ድሃም መበለት ቦታዋን በግፍ ወሰደች። ያቺም መበለትም ወደ ቅዱስ ዮሐንስ መጣ። ንግሥት አውዶክስያ ቦታዋን እንደ ነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብቶ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ሥራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለ ተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም ማጥራኪያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ካዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው ገሠጻቸውም፣ በፊታቸው ስላደረጋቸው ድንቆች ተአምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሪዮስና ሊቀ ጳጳሳቱ የናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርካዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ። ትእዛዛችንንም ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው ባንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ነገሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት የተሰደደችውና በዚያው አረፈ። ንጉሥ አኖሪዮስና ሊቀ ጳጳሳት ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ሥጋውንና ደሙን እንዳትቀበል አውዶክስያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ። ግን ሞቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስም በተሰደበበት አገር እንደ አፈርና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮና ክኒዶስ መልእክት ጽፎ አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውንና ደሙን እንዳትቀበል ልኮ አውዶክስያን አወግዛት። እየለመነችውም ስምንት ወር ያህል ኖረች በብዙ ልመናና ፈተታ። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድናት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምናሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊው ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከ ወለደች ድረስ ዮሴፍ አላወቃትም ሰለሞን አለ ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን? አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግልም መቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ ወይን ጠጅም ቢጨምሩበት ያንኑ መስሎ እንደሚታይ፣ ወይንም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢገባበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋራ መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀደመው ኅብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሡ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ። እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሠሪ አስመጥቶ ለከበረ ዮሐንስ ወርቅ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሲሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከኛ ጋር ትኑር፣ ለዘላለሙ አሜን። ቅዱስ መስቀል የተአምር በዓሉ። በዚህ በዚህም ቀን በኢየሩሳሌም አገር በጎሎጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል መገለጥ ሆነ። ይሄውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቁስጥንጢኖስ ልጅ በሚያንሰው ቁስጥንጥንያኖስም ዘመነ መንግስት ነው። መገለጡም የሆነው ከቀኑ በስድስት ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ ዘጠኝ ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሡ ቆስጠንጢኖስ ሲልክ፣ ንጉሥ ወይ እወቅ፣ አስተውል። በከበረ አባትህ በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። በቀራኔው ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው። የክብር ባለቤት ሆይ፣ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚች ደብዳቤ እንዲህ አለው። ንጉሥ ሆይ፣ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው፣ በምንም በምንም አትሳተፋቸው። ከዚህም በኋላም አባ ቄርሎስ ይሄ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበትን የጦር መሣሪያችን ነውና በጸና እምነት በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳንን በከበረ ደሞም ፈሳሽነት ላነፃን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። ዲያቆን ሚናስና እስጢፋኖስ። በዚህችም ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አባታችን ያሬድ የማቱሳል አባት በዚህችም ቀን የመላልኤል ልጅ የያሬድ የእረፍቱ መታሰቢያ ነው። ያሬድም መቶ ስልሳ ሁለት ዓመት ኖሮ ሄኖክን ወለደው። ሄኖክንም ከወለደው በኋላ ስምንት መቶ ዓመት ኖረ፣ ወንዶችና ሴቶች ልጆችን ወለደ። መላ ዘመኑም 962 ዓመት ሆነው፣ በዕለት ዓርብም በሦስት ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ተክለ ሃይማኖት ፍልሰታቸው። በዚህችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት ታላቁ መምህር የክብር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱም ምክንያት በስድስት ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ እውራናዩ አዩ፣ ተስተካከሉ። ይህም በወራሴ መንበሩ በባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦታ ዐሥራ ሁለት ነው። ለእግዚአብሔርም ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን፣ ለዘላለሙ አሜን። አባ አብርሃም ዘደብረ ሊባኖስ። በዚህ እጅም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን ዐሥራ ሰባተኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።